አካባቢ ቦታው መልካም መዳሞቹም አሉ። እንደዚህ እንደ ቤተሰብ የሚያዩ እንደዚህ ቅፍ አድርጎ ምሲሙ እንዲሁ በቃ ስትለዩዋቸው የሚያለክሱ መዳሞች እንዳሉ ሁሉ እንዲሁም ደግሞ በጣም መጥፎ መልካም ሳይሆን መጥፎ በቀኛን እንደ ቆሻሻ እንደ ዙባላ ሚያዩን መዳሞች እንዳሉ ሁሉ፣ እንደዚህም ደግሞ መልካም መዳሞች አሉ ማለት ነው። እኔ ሳውዲ አረቢያ ላይ ይህን ያክል ጊዜ ስቆይ ወላሂ ለአዚም ብዙ አይነት መዳሞች አጋጥሞኛል። አንዷማ ጨራሽ የምታረገኝን ሁሉ እነግራችኋለሁ ማለት ነው። ዛሬ ግን እንደ ህልም ነው የሚመስለኝ። አሰላም አሰላሙ አለይኩም ወራመቱላይ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁን? እኔ ጋ ሁሉ ሰላም ነው። አላ ስበን ታላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት አንዳንድ እህቶቼ መልካም ቤት የሚያጋጥማቸው እህቶቼ በጣም እድለኛ እና በጣም በቃ እድል ስለቀናችሁ ማለት ነው እና ሌሎቹም ደግሞ በጣም ከሚባለው በላይ ክፉ ቤት የሚያጋጥማቸው በጣም መዳሞች፣ በዳዮች እንዲሁም ደግሞ እንደ ቆሻሻ የሚያዩ መዳሞች አሉ ማለት እኛ ሰራተኞች ሰው የማንመስላቸው፣ ምንደክም የማይመስላቸው መዳሞች አሉ ማለት። እኔ ከዚህ በፊት አንድ ቤት አጋጥሞኝ እስካሁን ወላሂ ልረሳው አልቻልኩም ማለት ነው። እሱም ምንድን ነው ቤቷ ስሰራ ለመጀመሪያ ጊዜ ስገባ እንደገባው ምን አለችኝ መሰላችሁ? ነይ መጥበካ አለችኝ። ሄድኩኝ። ከዛ የሰራተኛ የሚበላበትን ሳህን እና ሻይ የሚጠጣበትን ውሃ የሚጠጣበትን ምበላበትን የሚበላበትን ማንኪያ ሰሃን አውጥታ ይሄ ያንቺ ነው ሌላ እቃ እንዳትነኪ ነው ያለችኝ ማለት። እንደ ውሻ አስባችሁታል። አሁን ውሻ ነጃሳ ስለሆነ አንድ እቃ ነው አዘጋጅታችሁ በሱ ነው ምግብ የምትሰጡት ማለት። እኔን ግን እንደዛ ነበር ያደረገችኝ። በጣም ከመጥፎነቷ መጥፎነቷ እኔ ምግብ የምሰራው እኔ ነኝ ቤት ማጸዳው እኔ ነኝ እቃውን ማጥበው እኔ ነኝ ልብሷን የምትወክስላት ልብሷን ማጥብላት ማለት ነው ግን ምግቡ ቦታ ስኬት ምግብ ደግሞ ገሳላ ላይ ከነሱ እነሱን ልብስ የማጥብበት ገሳላ ላይ ልብስ ሽን አትጠቢ በእጅሽ እጠቢ ነበር የምትለኝ ማለት ነው እኔን እንደ ቆሻሻ አይታኝ ያስባችሁታል በጣም ነበረ ወላሂ ሳለቅሰ ነበረው እዛ ቤት አንድ ወር ነው ቆይቼ ወጣሁት አልሐምዱላ ጠለብ ስላልነበርኩኝ ማለት ነው እና እንደዚህ አይነት ቤት የሚያጋጥማችሁ እህቶች አላህ ይሆናችሁ። እንዲሁም ደግሞ በጣም መልካም ከሚባለው በላይ እንደ ቤተሰብ የሚያዩና እንደዚህ መዳምን ባሏም ልጅቷን እንደ ልጃቸው አይተው ወላይ ሲለዩት ሲያለክሱና እንዲሁም ደግሞ እቅፍ አድርገው ስስሟት ነበረ ማለት ነው። ከቤተሰቦቿ የምትለይ ነበረ የምትመስለው ማለት ነውና፣ ለካ እንደዚህም አይነት መልካም በጣም ከሚባለው በላይ ጥሩ የሆኑ መዳሞች አሉ። አንዳንድ መዳሞች ከመቶ ዘጠናው እንዳለ በጣም መጥፎ ናቸው ከሚባለው በላይ ማለት ነው። እነ ሰራተኛን ጉልበቱን እንጂ ሰራተኛን የማይወዱ ከነ ጭራሹ ማለት ነው ከሚባለው በላይ ሆዳቸውን እንጂ ሰራተኛ በጭራሽ አይወዱም። አረቡ ሲባሉ ማለት ነው እና እች ግን በጣም የተለየች እና በጣም መልካም እድለኛ ልጅ ናት ማለት ነው። እንደዚህ ሲለዩት ሲስሟት ራሱ እያለቀሱ ነበረ። በተለይ ደግሞ እናትየው እምደው መዳምቷ መዳምቷ ስታለቅስ ነበረ። ማን ነው ልጆቹ ራሱ ማን እንደ ቤተሰቦቹ እንደ በቃ እህታቸው የምትለያቸው ነበረ የምትመስለው ማለት ነው። ልጅቷ ራሱ በጣም በቀዛ ቤት ካለው ፍቅር እና ከሰጧት ፍቅር የተነሳ ስታለቅስ ነበር። ወላሂ እኔ ራሱ በእሷ ቦታ ቢሆን ምን እንደማደርግ አላቅም። ገባችሁ? እንኳን ሁለት አመት ሶስት አመት እንድዛ ቤት ቆይታችሁ በጣም መልካም ሆነው ሲንከባከቧችሁ፣ ሳይገለምጧችሁ፣ እንዲሁም ደግሞ ስትታመሙ ሲያሳክሟችሁ፣ ሲከፋችሁ አብሽር ከሚሏችሁ ሰዎች ከነበሩ ሰዎች እንደ ቤተሰብ ተያይታችሁ እየኖሯችሁ መጨረሻ ላይ ግን እነዛን ሰዎች እርግፍ አድርጋችሁ ትታችሁ መሄድ ማለት በጣም ከባድ ነው። በነገራችን ላይ እና አንድ ቀን እንኳን ጥሩ ሰው አጋጥሟችሁ አንድ ቀን እንኳን ከጎናችው የሆነን ሰው መርሳት አትችሉም። እና በጣም ደስን ነበረ። እና መልካም ቤት ያጋጠማቸው እህቶቼ አላህ እንኳን መልካም አደረገላችሁ። እንዲሁም ደግሞ መጥፎ ቤት ያጋጠማቸው እህቶቼ አላህ ይድረስላችሁ፣ አላህ ይሁናችሁ። በነገራችን ላይ ወላሂ አረቦች ሲባሉ በጣም አንዳንዶችማ ከልክ በላይ ልጆቹ የሚደበድቡ ደግሞ ልጆቹ ራሱ ደበደቡኝ ብላችሁ ሄዳችሁ ስትነግሯቸው እናንተን ውሸታም የሚያደርጉ ማያምኗችሁ፣ ልጆቹ መጥፎ እንደሆኑ እያወቁ እናንተ ሄዳችሁ እንዲያቆሙላችሁ ወይም ደግሞ ልጆቹ ፈርቶ እናንተን እንዳይጠጓችሁ በምታረጉበት ሰዓት እንደውም ውሸታም ነሽ፣ ልጆች ይህን ነገር አያደርጉም ብለው እናንተን እስከ ውሸታም እስከ ባለትም ልጆቹ የበለጠ እናንተ ላይ ችግር እንዲያደርሱ የሚያደርጉም አሉ ማለት ነው። እና ቃል ላይ የሆነ ቪዲዮ ለቄላችሁ ነበረ። መዳሚቷ ውጭ ስትወጣ መዳሜ የለችም ብለው ካላስ ምትን ልብሳቸውን ቀያይረው ትጥብጥብ ብለው ቁጭ ብለው ቡና ሊጠጡ ሲሉ በቃ ደርሳ በቪዲዮ ስትቀርጻቸው እንዴት እንደሆኑ አይታችኋል። እና የሰው ቤት በጣም ከባድ ነው። የፈለገ ያክል መዳሞች መልካም ቢሆኑም የራሳችን ቤት እስካልሆነ ድረስ የሰው ቤት የሰው ነው፣ ባጠቃላይ ማለት ነው። እና አላህ ይድረስልን፣ በሰው ሀገር ላይ ላለን እህቶች አላህ ሱብሃነ ተዓላ በሰላም ለሀገራችን ያብቃን። በሰላም ያሰብነውን አሳክተን በሰላም ለሀገራችን ያብቃን። እንዲሁም ደግሞ መልካም ቤት ያጋጠማችሁ እንደ እናት የሚንከባከቧችሁ እንዲሁም ደግሞ መዳን ቤት ሆናችሁ በፍቅር የምትኖሩ እህቶቼ በጣም እድለኛ ናችሁ። እናንተ ቀንና ሌሊት ድዋ ልታረጉ ይገባል። ሰላታችሁን በስነ ስራ ልትሰግዱ ይገባል። ማሉ ሌሎቹም እንደዛው በዲናችን በኩል መዘናጋት አለብን ብዬ አላስብም። ሰው ሀገር ላይ ስንኖር ሰው ሀገርም ላይ እንኖር የትም እንሆን ከፈጠራችን መራቅ የለብንም። የፈለገ ችግር ውስጥ ብንኖርም ማለት ነውና አላህ ሂዳ ይስጠላ። ሁላችንም መልካሙን መንገድ ይምራን። እንዲሁም ደግሞ ስቃይ ውስጥ ያላችሁ በጣም የሚበድሏችሁ አሉ። ላይ ከትናንት ወዳ የሆነ ቪዲዮ ለቅቄ ነበር። እዛ ላይ መዳሜ በጣም ነው የምታሰቃየኝ እንዲሁም ደግሞ ልጆቹ ይደበድቡኛል፣ ጫማ ይወረውሩብኛል። ሄጄ ራሱ ለመዳም ስነግራት መዳሜ ልጆች ይሄንን አያደርጉም ትለኛለች። እና እንደውም ተቆጫቸው እንዳይጠጉኝ እንዳይመቱኝ ጫማ እንዳይወረውሩብኝ ብዬ ስነግራት መቼ ይሄንን ነገር አደረጉ? አትዋሺ። ከዛ እንደዛ እኔ ውሸታም ነሽ እያለች እኔ እንደ ውሸታም አድርጋ ከልጆቿ ጎን ነው የምትቆመው። እና የሚያደርጉትን ነገር ጥፋታቸውን እያወቀች ግን ከነሱ ነው የምትሆነው ነው ያለችውና በጣም ነበረ ያሳዘነችኝ። ይች ልጅ ኮመንት ላይ ነው የጻፈችልኝ። ምን ላድርግ? ሊሄድ አራት ወር ነው የቀረኝ ና ሊጥፋ ወይስ ዝም ብዬ እንደምንም ብዬ ሰብር አድርጌ እዛ ቤት ሰርቼ አሳፍሩን ሊበላቸው ነበረ ብላ የጻፈችልኝ። እኔ ደግሞ ያልኳት ምንድን ነው አሁን ልትሳፈሪ አራት ወር ከቀራሽ ከራስ ቆርጠሽ ለመሄድ ከወሰንሽ በቃ ሰብር አድርገሽ ይህን ያክል ጊዜ አመት ከምናምን አመት ከስምንት ወር ከምናምን ሰብር አድርገሽ ቆይተሽ አሁን ደግሞ በዚች ጊዜ ላይ ጣፍተሽም ችግር ውስጥ ነው የምትወጥቂው። እንደምንም ብለሽ ሰብር አድርገሽ ችለሽው ጊዜሽን ጨርሰሽ ወደ ሀገርሽ ግቢና ነበር ያልኳት። ለምን ሀገር ገብተሽም ተመልሰሽ መምጣት ትችያለሽ። እና አላህ ከጎንሽ ይሁን ያልኳት። አላህ ሁላችንም አላህ ከጎናችን ይሁን ያሰብነውን አሳክተን በሰላም ለሀገራችን ያብቃን። ላለው የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ግን ላይክ፣ ሼር አድርጉ። ትወዳችኋለሁ።